በምን አይነት ሁኔታ እንደምመጣ ምን አይነት ሀምዛ እንደሆነችም ተምረናል ማለት ነው በጥቅሉ ሀምዛዎች ቁርአን ውስጥ የሚመጡ የሚመጡት የሀምዛ አይነቶች ስንት ናቸው ማለቱን አይተናል እነሱም ሁለት ነው ሀምዘተል ቀጥዕ ሀምዘተል ወስል ናቸው ብለን ተምረናል ሀምዘተል ወስል በምን አይነት ሁኔታ ትመጣለች ብለን ስንት ከሊማቶች ወይም ማን ማን ላይ ነው የሚመጣው የሚለውን አይተናል ሀምዘተል ወስል እስም ላይ እንደሚመጣ፣ ፍዕል ላይ እንደሚመጣ፣ እንደዚሁም ሐርፍ ላይ እንደሚመጣ አይተናል። እንደዚሁም ፍዕል ላይ በሚመጣ ጊዜ የትኛው ፍዕል ላይ እንደሚመጣ፣ ፍዕል ማዲ፣ ፍዕል ሙዳሪዕ፣ ፍዕል አምር ላይ እንደሚመጣ አይተናል። እንደዚሁም ሐምዘተል ወስል እስም ላይ እንደሚመጣ፣ የትኛው ዓይነት እስም ላይ እንደሚመጣ አይተናል። ማለት ዛሬ የምናየው ደግሞ ሐምዘተል ወስል ሐርፍ ላይ በሚመጣ ጊዜ።

ማለያየት ባንችልም ማለያየት የማንችለው ደግሞ ከስም ላይ ይሄ አል የሚለውን ሐርፍ ከእስም ጋር ማለያየት ባንችልም፣ እነሱስ ማናቸው ደግሞ ከእስም ላይ ማለያየት የማንችለው አል የሚለው ከልማ ከሊማ አለዚ እንደማለት አለዚ የመልቃል ማለያየት አንችልም። ሐርፉንና እስሙ ማለያየት አንችልም፣ ምክንያቱም ትርጉሙን ያበላሻል። አለዚ የሚለውን አሁን አል የሚለውን ትተን ዚ ብቻ ነው የሚቀረው፣ ስለዚህ አንዴ ትርጉም አይሰጥባትም። ለምሳሌ አለዚ ለምሳሌ አለቲ ነዚ ነዚ ሐርፍ ሆኖ ራሱን የቻለ ሐርፍ ሆኖ ግን ከዛ ከከሊማው ወይም ከስሙ መላየት አይችልም። ስለዚ መላየት ብችልም ባይችልም ይሄ ሀምዘተል ወስሉ አል ውጓ ከመጣ ሀምዘተል ወስል ሐርፍ ጋታ ይዞ የመጣ ይባላል ማለት ነው። ቁርአን ውስጥ አል የምትል ሐርፍ ጋር ብቻ ነው ሀምዘተል ወስል ከሐርፍ ጋታ ይዞ ይመጣበት ማለት ነው። ከቁርአን ውስጥ ቁርአን ውጭስ? ቁርአን ውስጥ ቁርአን ውጭ ሀምዘተል ወስል ከሕሩፎቹ ጋር ተያይዙ የመጣበት ሁኔታ አለ። አንድ ከሊማ አለ ይባላል። እሱም ደግሞ ክላፍ አለበት። እስም የሚሉታል ሐርፍ የሚሉታል። እሱም ደግሞ አይም የምትል ከሊማነት። ትላንትና ትምህርታችን ትላንትና ባሳለፍነው ትምህርታችን እንዳየነው ሁሉ ማለት ነው። ያዕኒ ከቁርአን ውጭ አንድ ከሊማ ላይ ነው ያለችው። እሱም ክላፍ ያለበት ነው ሐርፍ ነው ወይስ እስም ነው ማለት ላይ ማለት ነው። እሱም ደግሞ አይም የምትል ከሊማነት

የኑ ፊ አል ሀምዘተልወስል በፈትሐ የምትቀራበት ሁኔታ ሐርፍ ጋር ተያይዛ ሲመጣ አል የሚለው ሐርፍ ጋር ተያይዛ ሲመጣ ነው። አንደኛ። ሁለተኛ ሀምዘተልወስል በደማ የምትቀራበት ደሞ ፍዕል ጋር ተያይዛ መታ፣ ያ ፍዕሉ ደግሞ ሶስተኛው ፊደሉ ማ ሁኖ ደሞ መሰረታዊ ሁኖ ሲመጣ ሀምዘተልወስል በደማ ትቀራለች ማለት ነው። ሁለት ሁለት ነው። ከዛ ውጭ ደግሞ ፍዕል ላይ መታ፣ ከዛ ውጭ ሶስተኛ ፊደሉ ደማ መሰረታዊ ደማ ከሆነ በደማ ይቀራል ብለናል። ከዚህ ውጭ ፍዕል ላይ በሚመጣ ጊዜ ሶስተኛ ፊደሉ ፈትሓም ከሆነ ሶስተኛ ፊደሉ ደማ ዓርድ ከሆነ ሶስተኛ ፊደሉ ከስራ ከሆነ ሀምዘተል ወስሉ በከስራ ትቀራለች ማለት ነው። ይሄ ሶስተኛው ነው። አማ ፊ ዕዳ ዛሊከ ምን ልእስማ ስሞች ላይ ደሞ ስሞች ላይ በሚመጣ ጊዜ አሁን ከተቀስኩላችሁ ውጭ ስሞች ላይ ሀምዘት ልወስል በሚመጣ ጊዜ ምንጊዜም በከስራ ትቀራለች ማለት ነው። ለምሳሌ ተጠቀስኩላችሁ አስማ ላይ ኢፍትራ ላይ ትመጣለች። ስትክባር ስትፋር እነዚሁም አስማ ሰማያ ና አስማ ልቅያስያ ያልናቸው ሁለታቸውም ላይ በከስራ ትቀራለች ማለት ነው። በአንድ ሓላ በዶማ ትቀራለች። ፍዕል ላይ በአንድ ሓላ በፈትሐ ትቀራለች እሱም ደሞ ሐርፍ ላይ ከዚ ውጪ ሃምዘተ ልወስል በከስራ ትቀራለች በጣም የምትቀራው ምንድ ነው ፍዕል ላይ መቱ ፍዕሉ ሶስተኛው ፍደሉ ضም ላዚም ከሆነ ነው ሓታ ፍዕል ላይ መታ ሶስተኛ ፍደሉ ضም ሆኖ መ ከሆነ በከስራ ትቀራለች ማለት እዩ በፍትሐ የምትቀረው ደሞ ሓርፍ ጋታይዛ መታ ያ ሓርፍ ደሞ አል ከሆነ ያ ሓርፍ አል

በከስር ትቀራለች። ሶስተኛው ፊደሉ ፈትሓ ከሆነ ሶስተኛ ፊደሉ ከስራ ከሆነ ብለን ነበር። ማለት ከዚ ከዚህ ውስጥ በምክንያት የሚወጡት አሉ። በምክንያት ፈትሓ ሆና የምትቀራበት አለ። እሷም ደግሞ ወርቃ ማለት ነው። ሀምዘተል ወስል በሆና ሳይሆን እነሱም ደግሞ እንደሚቀጥሉ ይሆናል። ሀምዘተል ወስል አልመክሱራ ኢዛ ደኸለት ለያ ሀምዘተል ወስል ላይ ሀምዘተል ወስል ላይ ሀምዘተል እስተፍሃም ብትገባበት ያቺ ሀምዘተል ወስላ ከስራ የምትቀራበት ሆና ማለት ነው። ያኔ ሶስተኛ ፍደሉ ከስራ ሁኑ። ምክንያቱም ሦስተኛ ፍደሉ ፍዕል ላይ ከስራ ከሆነ ሀምዘተል ወስሉ ከስራ እንዲሁን ያስገድዳል ማለት ነው። ወይም ደግሞ ፈትሐ ከሆነ ሀምዘተል ወስሉ ከስር እንዲሁን ያስገድዳል። ስለዚ ሀምዘተል ወስል በከስራ ልትቀራ የሚገባበት ቦታ ላይ ሀምዘተል እስትፍሃም ከገባበት ያቺ ሀምዘተል ወስላ ሁክማም ምንድን ነው? ለምሳሌ ያክል፣ ምክንያቱም እንደዚህ የሚሆንበት ቁርአን ላይ ወደ ሰባት ቦታ አለ። ሀምዘተል ወስልና ሀምዘተል እስትፍሃም ተገናኝቱ ፍዕል ላይ ማለት ነው። አልመፍሩድ ሀምዘተል ወስላ በካስራ ስትቀራበት የነበረው ነገር ግን በሀምዘተል ኢስትፋሃም ምክንያት ሀምዘተል ወስላ የምትወርቅበት ሁኔታ ነው። ያዕኒ ሀምዘተል ኢስትፋሃም ብቻ በፈትሃ የምትቀራበት ማለት ነው። ስለዚህ እነዚህ ቦታ ላይ በምን ዓይነት እንቀራለን? ምን ዓይነት ከሊማቶች ናቸው እነሱስ? እነዚህ ሰባት ከሊማቶች ሀምዘተል ወስላ የሚገናኙበት ሀምዘተል ወስላ ካስራ ሊሆን የነበረባት ግን የምትወርቅበት ሀምዘት ለስተፋ ብቻ በፈት የሚቀራበት ሰባት ከሊማቶች አሉ። እነዚህ ከሊማቶች አንደኛው አተኸዝቱም የሚል ከሊማ ነው። ለምሳሌ አሁን አልመፍሩድ በከስራ ነበር መቅራት ያለበት፣ ነገር ግን ሀምዘት ልወላ ወድቃለች። ኢተኸዝቱም ነበር፣ ግን ሀምዘት ልስትፋም ስለገባበት ነው። ሁለት ነበሩ ማለት ነው፣ ሀምዘት ልወስሉ እና ሀምዘት

መሰረታዊ ሁኔታቸው እንደዚህ አልነበሩም። መሰረታዊ ሁኔታቸው እንዴት ነበሩ? እነዚህ ሰባት ከሊማቶች ማለት ነው በፈትሃ የሚቀሩት ሀቃቸው ሀምዘተልወስሉ በከስራ መቀራት ነበረበት። ግን ወርቁ አላስሉም። እየተቀራ ያለው ሀምዘተልወስሉ አይደለም። ይህ ተቀራ ያለው ሀምዘተል እስትፍሃም ነው። ሀምዘተል እስትፍሃም ሀምዘተል ወስሉ ላይ ከገባበት ይህንን ሀምዘተል እስትፍሃሙ ሀምዘተል ወስሉን ይጥለዋል። ጥሎ ሀምዘተል እስትፍሃሙ የሱን ቦታ ወርዶ ይቀራል ማለት ነው።

አስተግፈርት እስተግፈርት ነበር። ያኔ ሁለት ሁለት ነበሩ ማለት ነው። ስለዚህ ሃምዘተል ወስሉ ከሃምዘተል እስትፍሃም ጋር ተገናኘ። በሚገናኝ ጊዜ ሃምዘተል እስትፍሃሙ ሃምዘተል ወስሉን ይጥለዋል። ጥሎው በፈታ ይቀራል ማለት ነው እነዚህ ሰባት ካሊማቶች ላይ። አሁን ወደ መሰረታዊ ባለፉ የተማርነው ብንመለስ እነዚህ ከሊማቶች አፍዓል ናቸው። አፍዓል ሶስተኛ ፊደሉ ነው የምናየው ብለናል። አፍዓል ሶስተኛ ፊደሉ ነው የምናየው ብለናል። ሶስተኛ ፊደሉ ፈትሐና ከስራ ከሆነ ሐምዘተል ወስሉ በከስራ ይቀራል ብለን ተምረናል። እዚ ጋ ታዲያ ለምንድነው በከስራ ያልተቀራው ከተባለ፣ እዚ ላይ ሐምዘተል ወስል ላይ ሐምዘተል ስትፍሃም ስለገባበት ነው። ስለዚህ ሐምዘተል ወስሉ የወደቀ ሐምዘተል ስትፍሃሙ የእሱን ቦታ ወርዶ የተነበበ ነው።

እንግዲህ ይሄ ሁሉም የሚሆነው ግን ይሄ ሁሉም ሀምዘተል እስትፍሃሙ የምትወርቅበት መቼ ነው? ሀምዘተል ወስሏ የምትወርቅበት መቼ ነው? ከሀምዘተል እስትፍሃም ጋር ተገናኝታ ከመጣች ሀምዘተል ወስል መቼ ነው የምትወርቀው? በዚህ መልክ የምትቀራው? ከሀምዘተል እስትፍሃም ጋር ተገናኝታ መታ ሀምዘተል ወስል የምትወርቅበት ሁኔታ መቼ ነው? ከላም አልጋ ካልመጣች ነው። ከላም አልጋ የሚመጣ ከሆነ

ያዕኒ ሃምዘተል ወስሉና ሃምዘተል እስትፍሃም ተገናኝቱ አፍዐል ላይ ማለት ሃምዘተል ወስሉና ሃምዘተል እስትፍሃም ከተገናኙ ሃምዘተል ወስላ ትወርቃለች፣ ሃምዘተል እስትፍሃሙ በፈትሐ ትቅራለች። ማለት እ እሱም ደሞ ብሸርጥ ነው። አሁን እንደነገርኳችሁ ከሃምዘተል ወስሎ በኋላ ላምኣል ካል መጣ ነው ከመጣ ሕኩሙን አሁን እናያለን ማለት ነው።

ላሙ ተዕሪፍ ነው ይመጣው። ያን ሕኩማ ምንድን ነው? ቅድምን ነበር ቅድም ሀምዘት ልስትፋ መጥቶ ሀምዘት ወስል መጥቶ ሳኪን አልመጣም። ላም አል አልመጣም። ቅድም ሀምዘት ልወስል በኋላ ላም አይደለም። አሁን ግን ይመጣ አትጣልም። ሀምዘተል ወስላ አትጣልም እና በልቶ በደሉ አሊፈን ወደ አሊፈል መድ ትቀየራለች። እች ሀምዘተል ወስላ ወደ አሊፈል መድ ትቀየራለች። ለምን እስትፍሃምና ኸበር እንዳይመሳሰል፣ በጥያቄ መልክ የመጣቃል እና በወሬ መልክ የመጣቃል እንዳይመሳሰል እና ምን ትደረጋለች? ሀምዘተል ወስል መቱ፣ ከሀምዘተል ወስል በፊት መቱ፣ ከሀምዘተል ወስል በኋላ ደግሞ ላም አል ከመጣ እቺ ሀምዘተል ወስል ወደ መድ ትቀየራለች። ይሄ መድ ደግሞ መዱን ላዝም እንዲሆን ይደረጋል ማለት ወይም ደግሞ መዱል ፈርቅ በመባል ይታወቃሉ። ያኔ ወደ መድ ትቀየራለች። ለምን እስትፍሃምና እስትፍሃምና ከበር እንዳይመሳሰል ይባላል። ቅድም የጠቀስናቸው ናቸው። ከሊማቶች ና ከበሩ እንዳይመሳሰል ማለት ነው። እነዚህ ከሊማቶች ምን ይደረጋሉ? እንግዲህ ሀምዘተል ወስላ ወደ አሊፍ መድ ትቀይራለች። ከዛ በመድ ጠዊል ይቀራል ማለት ነው። ወይም ደግሞ በተስሂል አው ተሰሀሉ በይን ልሀምዘት ወልአሊፍ በሁለት አይነት እንደሚቀራ እሱም ደግሞ መዱ ላዝም የሚሆኑ ከሊማቶች ናቸው። እነሱ ደሞ ሶስት ከሊማቶች ስድስት ቦታ ላይ ንቁራለ ይመጡት ሶስት ከሊማቶች ናቸው በዚህ መልክ የሚመጡት ማለት ሶስት ከልማቶች ቁርአን ላይ ሶስት ከልማቶች ናቸው እነሱም ደግሞ ሁለት ሁለት ጊዜ ነው የተመላለሱት ስድስት ቦታዎች ላይ ይገኛሉ ማለት ነው እነሱም ደግሞ በሁለት ይቀራሉ ያ እማ በመዱላዝም ይቀራሉ ወይም ደግሞ በአተስሄል ይቀራሉ ማለት ነው እነሱም ደግሞ ቁል አዘከሬን ነው እዚህ ጋር አሁን ሁለት አሊፍ ነው የተሰበሰበው ሐምዘተል አስትፍሃምና ሐምዘተል ወስል ነው። እች ሐምዘተል ወስላ ወደ ሐምዘተል መድተ ቀይራለች። አንደኛው አል አዘከሬን የሚል ነው። ሁለተኛው አል አነ ነው። አል አነ የሚል ከሊማ፣ ሶስተኛው አላሁ የሚል ከሊማ ናቸው። እነዚህ ከሊማቶች ሐምዘተል አስትፍሃም መቷል፣ መጀመሪያ ላይ ከእሱ ቀጥሎ ሐምዘተል ወስል መቷል፣ ከእሱ ቀጥሎ ላም አል መቷል። ስለዚህ እቺን ሀምዘተል ወስልን ወዴት ነው የቀየርናት? ወደ መድን አሊፋን፣ መድን የቀየርናት ምን ሆነ? ለዚችኛዋ መድ ሆነችና አላ አል ልዘከሪናል እዚሁምልአነ ሆነ ማለት ነው። ለምንድን ነው ያልጣል ነው? እችን አሊፍ ልክ እንደ ቅድሙ ለምንድን ነው ያልጣል ነው

ሊስ ሙልፍሱቁ ብለን የምንጀምረው ወይስ አሊስ ሙልፍሱቁ ብለን ነው የምንጀምረው? እና እቺ ከሊማ በሁለት ሁኔታ ትቀራለች ማለት ነው። አንደኛው ወደ መሰረታዊ ስናየው ወህዋ አልበድኡ ቢሀምዘት ልወስል፣ ወደ መሰረታዊ ሁኔታ ተመልሰን ስናየው በሀምዘት ልወስል መጀመር ነው። እንዴት ብለን አሊስ ሙልፍሱቅ ብለን ማለት ነው። ወደ መሰረታዊ ሁኔታ ስንመለስ አሊስ ሙል ፍሱቅ ብለን መጀመራችን ነው በሀምዘተል ወስል ማለት ነው። ይሄ አንደኛው አቀራ ነው። አሊስ ሙል ፍሱቅ ብለን የምንቀረው አንደኛው ሁኔታ መሰረታዊም ይሄ ነው። ሁለተኛ አይነቱ ደግሞ የላምቷን ድንገተኛ ድንገተኛ ሀረካው ሰጠናት፣ ሁለት ሳክና ስለተገናኘ ማለት ነው ሳኪና ስለተገናኘ ድንገተኛ ሀረካ ለላማ እንሰጣታለን፣ ግዴታ ነው። አል የነበረውን ከሱ በኋላም ሳኪና ስለሆነ ሲኑ ሳኪና ስለሆነ የምናደርጋለን ለላማው ከስራ እንሰጣታለን። ስለዚህ አሊስ ሙልፍሱቁን ብለን የቀራ ነው። ይሄ መሰረታዊ ሁኔታው ነው። በሀምዘተል ወስል ነው የሚጀምረው። ሁለተኛው አቀራር ደግሞ ላሜቷን ድንገተኛ ከስራ ስለሰጠናት ላሜቺ ላሟን ድንገተኛ ከስራ ስለሰጠናት ሀምዘ ተል ወስል ላይ መጣል እንችላለን። እሱም እንዴት ነው? ሌስሞል ፍሱቁ ብቻ ማለት እንችላለን። መሰረታዊ ሳኪን ነበር፣ ነገር ግን ድንገተኛ የመጣው ከስራ ነው የተገደፍነው። በነዚህ ሁለቶቹም መቅራት እንችላለን። እንዴት ነው? አንደኛው አሌስሞል ፍሱቅ ብለን መቅራታችን ነው። ሁለተኛ ደግሞ ሌስሞል ከላሙ ብቻ ማንሳት፣ ያኔ ድንገት የመጣው ከስራ ላይ ተገድፈን መቅራት እንችላለን። በዚህ ይሄንን ቦታ ላይ ሱረት ልሂጅራት ላይ ከዚህ ከሊማ ላይ በምንጀምር ጊዜ በእነዚህ ሁለት አይነቶች መቅራት እንችላለን። ሀምዘተል ወስል አመጣልም እንችላለን። በሀምዘተል ወስል መጀመር እንችላለን። እሱም ደግሞ አሊስ ሙል ፍሱ ከሀምዘተል ወስል ጋር መቅራት እንችላለን። ወይም ደግሞ ሀምዘተል ወስልን ጥለን እሳም በምክንያት ስለመጣ እንችላለን ማለት ነው። በድንገተኛ የላሙ ላይ ያለው ከስር ብቻ አንስተ መቅራት እንችላለን። ሊስ ሙል ፍሱ በማለት እንችላለን። ምክንያቱም ያኔ ላሙ ከስራ ስላገኘ ሀምዘተል ወስል አታስፈልግምና ማለት ነው።